ሁሉ የሚጎበኙ ቦታዎች አሉ። እዚህ ተራራ ላይ ደግሞ አንድ ተራራ ብቻ አይደለም፣ ብዙ በውስጡ ላይ ሰባት የተለያዩ ተራራዎች አሉ። ሰንሰለታማ የሆኑ ተራራ ነው ሻንቆላ ተራራ ሲባል፣ እዛ ውስጥም ደግሞ ከሰባቱ አንዱ ሰው ማይገባበት አለ ለጊዜው እና አሁን ደግሞ እየተሞከረ ነው። ውስጥ ላይ አውሬ ሌላስ አውሬዎችም ሌሎች እንስሳቶችም ስላሉ ነው የማይገባው። ደኑም እንዲሁም ለሰማዩ ቅርብ ስለሆነ ይስባል በሚል ነው እንግዲህ ብዙ ሰዎች ማይገቡት። አጠገቤ ላይ ደግሞ የስፖርት ተንታኛችን የሳና ስፖርት ዘጋቢያችን እዚህ ጋር ይገኛል። ናኒ እንዴት ነው? ሰላም ነው? ማን ነው አለን ዛሬ? እንግዲህ ከቱረድያ አባላት ጋር እንግዲህ አንዱ አንተነና መጥተሃል። ምን ተሰማ? ቦታውን እንዴት አየው? ኦኬ፣ በመምጣታችን ደስተኛ ነኝ። አሁን የምንገኘው ከባህር ጠለል ከ2500 ከፍታ በላይ ነው የምንገኘው። ቦታው ፀሐያማ ቢሆንም የተራራው ጫፍ ነው የምንገኘው በጣም ይቀዘቅዛል። ግን በጣም ማራኪ የሆነ ሀዲያ ብዙ የሚጎበኝ ቦታ ባህልና ቱሪዝም እዚህ ላይ በደንብ ቢሰራ በጣም ብዙ የሚጎበኙ ቦታዎች አሉ። እንደምታዩት ያው መልካ ምድሩ በጣም ነው የሚያምረው። ሁሉ ነገሩ ያምራል። ከዚህ በኋላ በምናደርገው እኔም ፍቅራብም ይበልጣልም አንተም ብንሆን ዋና ታርጌታችን ይህን ቱር ሀዲያን ስንጀምር ሀዲያ ላይ የሚገኙ የመስህብ ቦታዎችን ለአለም ማስተዋወቅ ነው። ብዙ የሀዲያ ተወላጆች አሉ በውጭ የሚኖሩ እነሱንም የመሳብ ነው። አንደኛ ምክንያቱም እዚህ መጥተው አንደኛ ለዞኑም ገቢ የሚሆንበት ሁኔታ የሚመቻች ነው የሚሆነው እና እዚህ ስለተገኘው በጣም ደስ ብሎኛል።

አቼ አቼ ጠኑ ሞየ አልቻልኩም። በቃ አልቻልኩም። ይሱ ይበልጣልን ያዘው አልቻልኩም። የለም እ እንጨቱ እንጨት እን

አሁን የምንገኘው ሸንቆላ ተራራ አጋማሽ አካባቢ ነው። በሸንቆላ ተራራ ያው በዋቸሙ ዩኒቨርሲቲ ስር ነው ያለው። ም እንደምናየ አሁን ጥብቅ የሆነ የተጠበቀ ጫካ ነው የሚታየን ደን እንዲህ ውሃ ምናምን የሚገኝበት ነገር እዚስ ብዙ ኢንቨስትመንት መስራት ይቻላል። እና እነዚህ እነዚህ ነገሮች ሊስተካከሉ፣ ቱሪስትን መሳብ ይቻላል። ትክክል ያዋና እንትናች። አሃ እኛም እንግዲህ እዚህ ጋር እንደዚህ አይነት ነፋሻማ በጣም ግሪን የሆነ ቦታ ሀዲያ ዞን ውስጥ አለ። የራሳችንን ሀብት አልጠቀምንም የሚለውን ጀርማል ጆሮ ይታገኛል። የኛን ስቤላው ጣውዲ ጆሮ ይታገኛል። ፍቅራ አተ እኮ ሳትልምአልቻልኩም አልቻልኩም አልቻልኩም በቃአልቻልኩም ው ተራራውን እየወጣን ነው የምንገኘው የምንገኘው ሸንቆላ ተራራ የሙሴ የሙሴ ተራራ የኢሳቅ ምናምን እየተባለ ብዙ ተራሮች ነው ያለው። ያሱ ነው ኢሳቅ ያለው አይደል? ያው ተመሳሳይ ያሱ ሁለቱም ቅዱሳን ናቸው። እ ነው ነው ነው ነው ነው ያው እንግዲህ የሚያሳየው ኪሎሽ ላንድ እንደ ጃርት እኮ የጃርት እንትን ነው። ያው ጃርት እንዳለ ነው የሚያሳየው። ያው ከጃርት ጋር ግብግብ ልንፈጠር ነው ማለት ነው። ያው እንግዲህ አንዱ ጃርት ይኸው እዚህ ጋር ካሜራ ፎቶ እያነሳ ጃር ሲባልይዜ ካሜራማኖች እንደዚህ አይነት የተገኙ አጋጣሚዎችን በማንሳት ነው የሚታወቁት ያው ሆሳና ላይ ምርጥ ምርጥ ፎቶዎችን እያነሳን በመለጠፍ አንተማ አለበት እኔ ብቻ እና አሁን በገበሬው አርሶ የሚበላበትን እንትን ያለፍን ይመስለኛል አሁን ወደ አስፈሪው ፈሪው ጫካ እየገባለሁ አውሬ ሊኖር ይችላል ላይፋችን ሬስክ ውስጥ አስገብተን ነው ወደዚህ የመጣ ነው እንዳፈሩ እንደዛ ስላቸው አህ የሚኖረው ዝንጀሮ ነው፣ ዝንጀሮ ካቢላ አንበሳ ነው፣ አንበሳ ነው። እኛ ደግሞ በጣም አዝናኝ ጊዜ ነበረ። ተራራውን ከሩቅ በሰሚ ሰሚ ብቻ ከምንሰማው በላይ በጣም አትራክቲቭ፣ በጣም ደስ የሚል ለሀይኪንግ አይነት ጉዞ ለፍሬንድሺፕ ጉዞ አካባቢ ለማየት ለሚደረግ የትኛው ማየት ጉዞ በጣም አመቺ ቦታ ነው። እናንተም ከኛ ጋር አብራችሁ በሌሎች ዙሮች እንደምትመጡ እርግጠኞች ነን። አጓጊ ነው በጣም አብራችሁን ቆዩ። መሌ ማይካቴ ኦሊት ቶክ እ ወጮ የኔ ጎከ ጎከ ማ ጓደኞቼ ያጠላው እየሄዱ ነው። ጫካውን እየወጣ ነው የምንገኘው። በጣም አስቸጋሪ ጫካ ውስጥ ነው የምንገኘው። ጠን ሞይ ጠን ሞይ ጠን ሞይ ጠን ሞይ። ኧረ ያስፈራል፣ እንመለስ። ምኑ ነው የሚያስፈራው? ይዤ አንተን አንተ አስፈርቷል። የጉዞአችን ዓላማ ያው ቪዚት ሀዲያ ነው ወይም ሀዲያን እንጎብኝ ነው፣ ሀዲያ ቱር ማለት እንችላለን። ስለዚህ ሀዲያ ብዙ የሚጎበኝ ሀብት አላት፣ ለቱሪስት መስህብ የምትሆን እና ብዙ መዝናኛዎች እኛ በጣም እየተዝናናን ነው። በጣም እየተዝናናን ነው። ኔክስት ስንመጣ አብረን እንዝናናለን ማለት ነው። በዚያውም ሀዲያን እናውቃታለን ማለት ነው። ስፋቷን፣ መልክዓ ምድራዊ አቀማመጧን ምናምን በደንብ ለመረዳት እና አካባቢ ማወቅ። ዛሬ አሁን ይህንን ቦታ ወንድማችን ባይኖር ኖሮ ሊረዳን ሰው አልነበረም፣ ቀድሞን ስላወቀ ነው። እና ማወቅ ጥሩ ነው፣ ራስን ማወቅ ነው። እና አካባቢ ማወቅ፣ ሌሎች ነገሮች ከማወቅ በኋላ የሚመጡ ናቸው ማለት ነው። እና የጉዟችን ዓላማ የመጀመሪያው ሸንቆላን እንጎበኛለን እና ሀዲያን፣ ሀዲያ ቱር ወርቱር አዲያ ነው ማለት ነው። የጉዟችን ዓላማ አመሰግናለሁ። አንተ ምን ሆነ ነው ቶይ ከዚህ በላይ ቦታል። ያው ስለ ጉዞ ምን አስተያየት አለ? ጉዞ በጣም ደስ ይላል። ይሄ ሌላ ቦታ የምናገኛቸውን ንጹህ የሆነ አየሮች አሁን ለምሳሌ አዲስ አበባ ላይ እንጦጦ ፓርክ አለ። እንደዚህ አይነት ተራራ ያው ነው መንገዱ ነው እንጂ ያው ነው እኮ። እና ሌሎችን ይህንን ራሱ ኢንቨስት ብናደርግ ከእንጦጦ የተሻለ ነው። እንግዲህ ጫፍ አልደረስንም ገና እንወጣለ ገዳ ኦኬ። ከላይ ደግሞ እንደምታያቸው፣ ኦኬ ከቢራ ባናችን እኔም እንደምላቸው ያው ጫፍ እንገናኝ ነው ምለው። በበለጠ ደግሞ ሌሎች ደግሞ ዲያስፖራዎች ምናምን፣ አንዳንድ ሰዎች ደግሞ መጥተው ኢንቨስት ቢያደርጉት የተሻለ ሀዲያን ከፍ እናደርጋለን፣ በኢትዮጵያ ደረጃ እናስታውቃለን ብዬ አስባለሁ። እንግዲህ መልካም ምድሯን አብረኒ ሙሉውን ብለውታል። አሁን የምንገኘው ሸንቆላ ተራራ የሚባለው ወደ ሶስት የሚጠጉ ተራሮች አሉ። አንደኛው ሸንቆላ፣ ሁለተኛው የሙሴ ተራራ ተብሎ አሉ። እና አሁን ደግሞ ወደ ትልቁና ሸንቆል ተራራ ሸንቆል ዱነን ፊኖ ሞክ እና በጣም የምታደንቁት መላኩ ካሜራማ ናችን። ካሜራማን እኔ ነኝ ለነገሩ። እንትን እያልኳቸው ያለ ግድ የለም ግድ የለም። አሁን ወደ ተራራው ተሸከሙኝ፣ ተሸከሙኝ ማለት ወደ ታች ወርደዋል። ጽድ ብቻ ነው። ከዚህ በኋላ የድሮ መንገድ ነው። መኪና ምናምን ይመጣል ጎፍ ምናምን መንገዱን አበላቸዋል እንጂ በጣም የሚገርም ነው። ጫካው የጽድ ጫካ ነው፣ እያየን ያለ ነው። ሙሉ በሙሉ አሁን አየሩ እየቀዘቀዘ ነፋሻማ ነው። ታች በጣም ይሞቅ ነበር፣ ከፍታ እየጨመረ ሲሄድ እና ደኑም እዚህ ጋር ያለው የጽድ ደን በጣም ጠቅ ጠቅ ያለ ነው። በጣም ነው የሚያምረው። በጣም የሚያምር ደን ነው። የቱሪስት መሲል መሆን ይችላል። ለአካባቢ ሰው የስራ እድል መፍጠር ይችላል። እሺ እንግዲህ ይህ ቲም የሚቀጥል ነው የሚያቁም ብቻ አይደለም። ቱረድያ እንግዲህ ሌሎች ቦታዎችን እንሄዳለን። በቅርቡ ከቱረድያ ምን እንጠብቅ? በቅርቡ ከቱረድያ በእርግጠኝነት ሀድያ ዞን ውስጥ የሚገኙ የመስህብ ቦታዎችን ወደ እናንተ የዘን እንደምንቀርብ ነው። ይህን ሀንድረድ ፐርሰንት እርግጠኛ ልትሆኑብን ይገባል። ምክንያቱም እዚህ እያንዳንዱ በተለያየ የሙያ ዘርፍ አቅም ያላቸው ልጆች ነው ያሉት እና በዛ አቅም የተሻለ ነገር እንሰራለን ብለን እናስባለን። ይሄ ብቻ አይደለም እኛ ብቻ አይደለም፣ ተመልካቾቻችን የምንመጣው እናንተም ደግሞ በቅርቡ ከቱረድ እያጋ ሰብሰብ ብለን መጥተን ካምፕ ፋየር አዘጋጅተን ፀድ ያለ ፕሮግራም እንደምናሳልፍ መቶ ፐርሰንት እርግጠኛ ነኝ። ሳይርቅ በቅርቡ ማለት እንግዲህ የማስታወቂያ ሲለቀቅ የምዝገባ ቀደም ብላችሁ መመዝገብ ነው ከእናንተ የሚጠበቀው። ፈታ ሊንክ እንግዲህ የዛሬው ጉብኝቱ ይቀጥላል ማለት ነው። ጫፈናቱ ላይ ሸንቆላ ላይ ያለ ነው። ተከታተሉን እንግዲህ ከዚህ በኋላ የሚጸለይበትን ቦታ አለ። ይመቻችሁ እኛ ማለት